የኢትዮጵያ አየር መንገድ ክፍት የስራ ማስታወቂያ አውጥቷል። የተለያዩ የስራ ማስታወቂያዎች ናቸው። እዚህ ጋር ፖስት አድርጌላችኋለሁ። እንደገና ተጨማሪ ዲቴይል ማየት ከፈለጋችሁ ወደ ዌብሳይቱ በመግባት ሊንኩንም እዛ ውስጥ አስቀምጬላችኋለሁ። ቴሌግራም ላይ ገብታችሁ እያንዳንዱን ስራ ቼክ ማድረግ ትችላላችሁ። እዚህ ጋር ኢንተርናሽናል ጆብ ናቸው። ሎካሎቹ እዚጋ እንደምታያቸው ናቸው። ትሬይን ዴቨሎፐር ኢንስትራክተር ይላል። ስለ እያንዳንዱ ስራ እየነካችሁት ምት ማድረግ ትችላላችሁ። ዲቴሉን ማለት ነው። ሬጂስትሬሽን መቼ ነው፣ ሎኬሽኑ የት ነው ምናምና የሚለው አናውንስመንቱ እዚህ ጋር ማንበብ ትችላላችሁ። የሚያስፈልጉ መስፈርቶችን ምናምናም እያንዳንዱ ማየት ትችላላችሁ። ለምሳሌ እዚህ ጋር ስናየ የምዝገባ ቦታዎቹ ከቅድሙ ይለያል። እንደምታዩት በየዩኒቨርሲቲዎቹ ምናምን ነገር ነው። እያንዳንዱ ፖዚሽን የተለያዩ አይነት ቀኖች ናቸው። የምዝገባ ቀኖቹ ማለት ነው። ለምሳሌ እዚህ ጋር ከአፕሪል 28 እስከ ሜይ ሁለት ይላል። ሌሎች ደግሞ አንዳንዶች ደግሞ የጠበበ ነገር ሊኖር ይችላል እና ስንሱን ቼክ አድርጉ። ለምሳሌ እዚህ ጋ ከአፕሪል 21 እስከ 25 ድረስ ብቻ ነው በዚህኛው ፖዚሽን ማለት ነው ትሬኒንግ ዴቨሎፐር በሚለው እና እነዚህ እነዚህን እየገባችሁ ዲቴል ቼክ ማድረግ ትችላላችሁ። በተቀመጡት የቀን ገደቦች መመዝገብ ትችላላችሁ ማለት ነው በመረጣችሁት ፖዚሽን።